የወድም ናላየነው ስለዚህ፣ በእውነቱ በውጭ ያሉት እናቶቻችንን በሀገር ውስጥ ያላችሁ ወንድም እናቶቻችን፣ እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ብፅዕናታችሁ ጅማሮ ሳይሆን ፍፃሜያችሁ ይመርዳችሁ። ይህ ነገር እውነት ነው የምላችሁ። ዛሬ በወጣትነት ዘመናችሁ እናንተ እግዚአብሔር ማንሰራቸው ነው፣ ቆስ ማለት ነው። በአባታችን በአቡነ ገብረ መንፈስ ቅዱስም ተሰባስባችሁ መልካም ማድረግ፣ ይህም መልካም ለማን ነው? ለአቡነ ገብረ መንፈስ ቅዱስ ነው። ለእግዚአብሔር ነው? እንዴ ለራሳችን ነው። ማንም ሰው ለማንም አያደር የሚገርማቸው ነገር ይመስለና፣ ብቻኛ አይሁላችሁ። እግዚአብሔር እኮ ሰውን ሲፈጥር ምስጋናው በባህሪው እንደቀራው እኮ ነው እንጂ እግዚአብሔር እኮ ምስጉን ነው። በባህሪው ምስጉን አምላክ እኮ ነው። አሁን እኛ አመሰግን ነው አመሰግን ነው እኛ ሰጠና ሰጠነ፣ ለእግዚአብሔር ምንድን ነው ጀምር? ግን ምስጋናው በባህሪው እንደቀራ አወቀና፣ የሰው ልጅ ለአንክሮ፣ የሰው ልጅ ለዘምሮ፣ ለምስጋና መላእክትና ሰው ለምስጋና ፈጠራቸው። እኛ ለምስጋና ከተፈጠረ ደግሞ ማመስገን ግዴታችን ነው ማለት ነው። ግዴታ አለ። ግዴታችን ካልተወጣ እንግዲህ ከርቸሌ እንገባለን ማለት ነው። ህግ ያላከበረ ትእዛዝ ያልጠበቀ ከርቸሌ ነው። ዓለም ርራይ ወደ ለለበት ነው እንገባለን፣ ወደ ዘላለም ስቃይ ወደ አለበት ማለት ነው። ስለዚህ እኛ ግን ክርስቲያናዊ ግዴታችንን መሙጠ ለራሳችን ነው፣ ለማደለም አይደለም። ራሳችን እንድንድን ነው ራሳችን ከመከራ ከተፋ በዚህ ዓለም ሳለ ከመከራ ስጋ በዚያኛው ዓለም ደግሞ ደግሞ ከመከራ ነው ለመዳን ነው በእናት እንደምንሰራው። ብዙ ወንድሞቻችን እህቶቻችን ይሄ ሊያውቁት ይገባል። እግዚአብሔር ምስጉን መሆኑን ሊያውቁት ይገባል። እግዚአብሔር ባለ ጸጋ መሆን መሆኑን ሊያውቁት ይገባል። ባለጸጋ ጸጋ ሲሆን ግን ችግረኛ ተመስሎ ወደኛ መጣ።

ብፁዓን መባላቸው እንዳካባሉ በዚህ መጽሐፈ ሶሎሞን ብዙ ትምህርት ልጅ፣ በወጣትነት ዘመን እግዚአብሔርን አስብ እግዚአብሔርን አስብ። መሮጥ ያለፈ ወደ ቤተክርስቲያን ወደ መልካም ስራ ነው። መሮጥ ያለፈ ወደ ጋንጃ ወደ መምታት ወደ መቁረጥ ወደ ወደ ወደ ተለያየ ወንጀል